ዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሣድስ ሰላም ሰላም። ክብራትና ክብራን የሣድስ ቤተሰቦቼ የእግዚአብሔር ሙሉ ሰላም ከእናንተ ጋር ይሁን። የሣድስ ሚዲያ ላይ ነው ያላችሁት። መምህርና ጋዜጠኛ ዐቢይ ይልማ በጣም ቆንጆ መረጃዎችን ዛሬ እንደተለመደው ይዤላቸዋለሁ። ከቀናት በፊት የምታስታውሱ ከሆነ ከአስር ቀን በፊት ማለት ነው ይህን ቪዲዮ ሰርቼላችሁ ነበር። ምን ይላል እንግዲህ፣ ከአስር ቀናት በኋላ ምን ሊከሰት ነው ይልና ጌታ ሆይ የትንቢት መፈጸሚያ ያታድርገን ብሎ ያስቀምጣል። ሰበር ይላል። ከአስር ቀን በኋላ ምን ሊከሰት ነው? የትንቢት መፈጸሚያ ያታድርገን። አሜሪካ ትልቅ ውድመት እየመጣ ነው። የደም ጨረቃዋ ኢትዮጵያ፣ ርዕደ መሬት ከኤርትራ ጦርነት ጋር ተያይዞ ያሉትን ነገሮች ደ የሚያሳይ ቪዲዮ ሰርችላችሁ ነበረ። ይሄ ቪዲዮን በተመለከተ እንግዲህ በግልጽ የምታዩቸው በርካታ ነገሮች ውስጡ ተካተዋል። በዚህ ቪዲዮ ላይ እንግዲህ እንደተቀመጠው ከ10 ቀን በኋላ የሚለው በተለየ የተቀመጠው ማርች 29 ነው። እዚህ ላይ ስክሪን ላይ እንደምታዩት ማርች 29 ብሎ እዚህ ጋ ያስቀምጣል። ይህም ቪዲዮ ገብታችሁ ወደ ኋላ ማየት ይችላላችሁ በጣም ጠቃሚ የሆነ ቪዲዮ ነው አስቀድሜ የሰርቻ ያለው ስለዚህ የትንቢቱ መፈጸሚያ አታድርገን የሚለው ነገር ተመልክቶ እውነትም የትንቢቱ ፍጻሜ አታድርገን የሚለው ነገር የተከሰተው ይሄ ታላቅ የርዕደ መሬት በማያንማርና ታይላንድ እስካሁን ከ1700 በላይ ሰዎችን የገደለው በጣም ጨካኝ የተባለ የመሬት መናወጥ የብዙ ሰዎችን ህይወት እያመሰቃቀለ ያለ በጣም ከባድ ነገር ሆነዋል ማለት ነው ይሄ እንግዲህ እንትን አይደለም የሆነ እንደ ትንቢት ነገር ሳይሆን በተለይ የደም ጨረቃ በተከሰተ ተከታትለው የሚከሰቱ ነገሮች አሉ እና ይሄንም በተመለከተ የዛን ጊዜ የተከሰተውን የደም ጨረቃ ተከስቶ አሁን ደግሞ ባለበት የነዚህ የደም ጨረቃ ጋ ተከስቶ በማርች 29 2025፣ ትላንትና ማለት ነው። ይሄ ሌላ የጨረቃ ግርዶች ሳይሆን የፀሐይ ግርዶች ወይ ፓርሻል ሶላር ኤክሊፕስ ተከስቷል። ይህን ፓርሻል ሶላር ኤክሊፕስ ተመልክቶ ይህንን ኤክሊፕስ አይነት ተመሳሳይ ኤክሊፕስ የምናየው በብዙ አመታት ልዩነት የሚሆን ይሆናል ማለት ነው። በዚህም ሶላር ኤክሊፕስ ጋር ተያይዞ በጣም ብዙ ነገሮች ተከታትለው በዓለማችን ላይ እየመጡ ይገኛሉ። እንግዲህ በዓለማችን ታሪክ እጅግ ዘግናኝ የተባለ የመሬት መናወጥ ተከስቷል። ከዚህ ፓርሻል ሶላር ኤክሊፕስ ጋር ተያይዞ ሲክሪቱ ምንድን ነው? ውድ ቤተሰቦቼ ያው ደጋግሜ ማስተምራችሁ ነገር ነው፣ ልናቀው ልንረዳው ይገባናል። ምክንያቱም ዓለማችን የምትሄድበት አካሄድ እግዚአብሔር ከሚያየው ዓለም የተለየ አይደለም። እግዚአብሔር አባትና አምላካችን በተለየ መልኩ ዓለማችንን በዓለማችን የሚከሰቱ በጣም በርካታ የተባሉ ክዋኔዎችን ተመልክቶ እግዚአብሔር የሚያሳየን የሚነግረን ነገሮች ብዙ ናቸው። እንግዲህ የዓለማችንን በቅዱሱ መጽሐፍ ላይ ያስቀመጠውን ይሄንን እውነታ ተመልክቶ እኛም ልናየው ልናሰላስለው የሚገባን ነገር ከፊት ለፊታችን እየመጣ ይገኛል። አሁን ይሄ ከፍተኛ ርዕደ መሬት በጣም ብዙ ውድመት አድርሷል። ውድ ቤተሰቦች ይሰውረን ነው የሚባለው እዛ ከአስር ቀን በኋላ ምን ይከሰት ይሆን ብዬ ያው የሚከሰተውን ነገር የሆነ ነገር ሊከሰት እንደሚችል ነው እኛ ልናቅ የምንችለው ነገር ግን ሊከሰት የሚችለው በእግዚአብሔር አእምሮ ውስጥ ነው። ማርች 29 2025 ይቺ የጨረጣ ግርዶሽ ተከሰተች ማለት ከዛ ጋር ተያይዞ በጣም በርካታ ነገሮች ይመጣሉ። ከዚች የፀሐይ ግርዶሽ ፓርሻል ናት። ከዚህ ጋር ተያይዞ የሚከሰቱ የአደጋዎች አሉ። አሁንም ቢሆን ቀጣይ የሚታዩ ወደ አራት የሚጠጉ አበይት ዓለም አቀፍ ክዋኔዎችና ክንዋኔዎች ተገኝተዋል። እንግዲህ ይሄ የመሬት መናወጡ በተለይ በማያንማር የተከሰተው ይሄ በማያንማርና በታይላንድ የተከሰተው ይሄ መሬት መናወጥ ርዕደ መሬት ማለት በ21ኛው በት ክፍለ ዘመን ከታዩት በጣም ከፍተኛ አውዳሚ ርዕደ መሬቶች መካከል አንዱ ሆኖ ተከስቷል። ከሀገሪቱን ወዳልነበረ ነው የቀየራት። ከተሞች በጠቅላላ ነው የፈረሱ። ተራሮች ምን ትላልቅ ፎቆች ሁሉ ሳይቀሩ ድርምስምሳቸው ነው የወጣው። ይሄ የእግዚአብሔር ታላቅ ቁጣ ምልክት ሆኖ የፀሐይ የጨረቃ ግርዶሽ የፀሐይ ግርዶሽ ባለፈው እንዳልኳችሁ የደም ጨረቃ በተከሰተ ሰዓት የሆነውን አይታችኋል። ስለዚህ አሁን ቀጥሎ ከማርች 29 በኋላ ሊከሰቱ የሚችሉ ነገሮች አሉ ምንድን ናቸው የሚለውን ቀጥዬ ላሳያችሁ። ከዛ አስቀድሜ የውድ ቤተሰቦቼ አንድ በአንድ የሣድስ ቤተሰብ ጀርመን ሀገር የሚኖር ወንድማችን ዳዊት የተባለ አንድ የሣድስ ቤተሰብ በጣም ብዙ ጊዜ መረጃ ያካፍልናል። እንደዚህ አይነት ዶክመንቶችን ከስር ይልክልናል። እንደዚህ የግብረ ሰዶም እንደዚህ አይነት ተግባራት እያከናወኑ ነው። እንዲ ነው የበቃ በጣም ብዙ መረጃ የሚያካፍለን ውድ ቤተሰባችን ነው። እሱ በፕሮቴስታንት እምነት ተከታይ ነው። ነገር ግን ለፕሮቴስታንት እምነት ተከታይ ወንድምህቶቼ ይህ መልእክት አስተላልፉልኝ በተለይ አውሮፓ ነበር ላሉት ይሄንን አስተላልፉልኝ ብሎ ይችን መልእክት ልኮልናል። በጣም ደጋግሞ የጠየቀንና በጣም በትህትና የጠየቀን በመሆኑ ይሄንን መልእክት ለመላው የእምነቱ ተከታዮች ይሄ መልእክት አስተላልፏል ማለት ነው። አንድ አፍታ 30 ሰከንድ እሷን ተከታትለን ተመልሰን እንገናኝና ወደ ቀጣዩ እናልፋለን። ስለዚህ ከዚህ ከጨር ከፀሐይ ግርዶች በኋላ ምን ሊከሰት ይችላል? አራት የሚከሰቱ የሚጠበቁ ነገሮች አሉ። እነሱን ቀጥዬ አሳያችኋለሁ ወደ በጣም ብዙ ሀገራት በተለይም፣ በጣም ብዙ ሀገራት በአንድ ጊዜ ወደ ሰባ ሁለት የሚጠጉ ሀገራት በአንድ ጊዜ ማስጠንቀቂያ ደርሷቸዋል። በአንድ ጊዜ የተለቀቀ ማስጠንቀቂያ ነው። ሌሎችም በጣም አደገኛ አደገኛ ነገሮች እዚህ ውስጥ ተካተዋል። ምንድነው ወሬው የሚለውን ቀጥዬ አላሰማችሁ። አብራችሁን ቆዩ። እውቀት ታላቁ እግዚአብሔርን ታከብራለች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ሁኔታን አይቶ አይናገርም፣ ግን ሊሆን ወይም ሊመጣ ያለውን አስቀድሞ ነግሮናል። ይሄ መልእክት እግዚአብሔር አምላክ የተናገረው በ2022 በኤሮፓ አቆጣጠር ኖቨምበር አካባቢ ላይ ነው። ሀሳቡ ደግሞ እግዚአብሔር አምላክ የተናገረው ጦርነቱ ራሽያና ዩክሬን አንዱ አሸናፊ አንዱ ተሸናፊ በሚሆንበት ሰላም እንደሚሆን ስምምነት እንደሚመጣ ግን ምን ያህል እንደሚቆይ ባናቅም ግን እግዚአብሔርን አምላኬን ተናግሯል። አሁን ደግሞ ሊመጣ ወይም ሊሆን ከተነገሩ ትንቢቶች የእግዚአብሔር ቃል ለኢትዮጵያውያን ዲያስፖራዎች ሰው በሰላም ሊኖሩበት የማይመችበት ጊዜ ሊመጣ ስለሆነ ቀኑ ወይም ጊዜው ሳይደርስ ከአሁን ጀምሮ እንድትጸልዩ፣ በሰላም እና በሰዓቱ ወደ ሀገር ቤት እንድትመለሱ፣ በልባችሁ እና በሀሳባችሁ እንድትዘጋጁ መንፈስ ቅዱስ እግዚአብሔርን እየጠየቃችሁ ወደፊት ትንሽም ቢሆን በሀገራችሁ ምድር ላይ በራሳችሁ ስም እንድታደርጉ ዘንድ በጌታ ፍቅር ትጠይቃላችሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የፀሐይ ግርዶሽ፣ የጨረቃ ግርዶሽ፣ ደለም ደም የለበሱ ጨረቃዎች፣ ሌሎችም ሲከናወኑ ከዚህ ቀደም በአንድ በተተነተነ ፕሮግራሜ ላይ እንዳሳየዋችሁ እነዚህ ነገሮች ተከስተዋል ማለት እግዚአብሔር ሊያስተላልፍ የፈለገው ነገር አለ ማለት ነው። ምክንያቱም ምልክትንም በሰማያት አደረገ ይላል። በፀሐይም በጨረቃም በከዋክብትም ላይ ምልክት ያደርጋል እግዚአብሔር። እነዚህ ነገሮች እንዲከሰቱ ዛሬ በማርች 29 2025 ይህን ነገር ሲያደርገው ተከትሎ ሊመጡ የሚችሉ በጣም አደገኛ ነገሮች አብረው እንደሚመጡ የታወቀ ነው ማለት ነው። ይህም በተመለከተ እንግዲህ በጣም ብዙ ሳይንቲስቶች ጥናት ያደርጋሉ። ሰሞኑን የተከሰቱት ነገሮች በተለይም በፀሐይ ሆድቃ ላይ እየተከሰተ ያለ ከፍተኛ ለውጥ አለ። ይሄ ለውጥ ደግሞ በመሬታችን ላይ ከፍተኛ ርዕደ መሬቶችን አከታትሎ ሊያመጣ ችሏል ማለት ነው። ይህም በፀሐይ ግርዶሽ ፀሐይ ፓርሻሊ በተጋረደችበት ሰዓት ምልክትን በሰማይ እግዚአብሔር ካደረገ በኋላ የሆኑ ነገሮች እነዚህና መሰል ጉዳዮች እየተከሰቱ ነው ያሉት። እንግዲህ ቀጥሎ ደግሞ በጣም በርካታ ነገሮች ይጠበቃሉ ድ ቤተሰቦች። ከነዚህ መካከል እንግዲህ በአሜሪካን ሀገር የሚጠበቅ በጣም አደገኛ ውድመት እየመጣ ነው ቤተሰቦቼ፣ የአሜሪካ ግማሽ ፖፕሌሽን ወይም ግማሽ የህዝብ ቁጥርን ታርጌት ያደረገ ወይም ማስጠንቀቂያ እየሰጠ በጣም አደገኛ ሲቪር ተንደር ስቶርምስ ይከሰታሉ። እነዚህ በተለይ አሁን በቀጣይ ቀናቶች ውስጥ ነው። ባለፈው ከ10 ቀን ማርች 29 ከተከሰተ በኋላ አሜሪካ ላይ ቀጥሎ የሚመጡ ውድመቶች አሉ ብዬ አስቀምጫቸዋለሁ። በዚህ መሰረት እነዚህ ዜናዎች እንደሚያሳዩት ሲኤንኤን ይሄ ማለት እንግዲህ ማርች 28 ከአንድ ቀን ቀደም ብሎ የወጣ ዜና ነው። ማርች 28 2025 ላይ ይሄን ዜና ሌሎች ሚዲያዎች አሰምተዋል። በግልጽ ሲያሳይ አን ሲዘንብል ዋርምስ ኢሴቲንግ ደ ስቴይጅ ኦፍ ዳሜጂንግ ተንደር ስቶርምስ ካፓብል ኦፍ ብሪንግን ፓወርፉል ዊንድ ከፍተኛ ንፋሳትን ላርጅ ሄይል እንደገና ቶርኔዶስን ያመጣል። አሁን ቀጥሎ የሚጠበቅ ነው በነዚህ ጥቂት ቀናት 175 ሚሊዮን አሜሪካውያንን በተለይም ደግሞ በመካከለኛና በምስራቁ የአሜሪካ ክፍል ላይ ከፍተኛ ውድመት ይጠበቃል። ይሄ እኛ ያልነው ሳይሆን ወይም ደግሞ እኛ ልንለው የምንችለው ሳይሆን እግዚአብሔር እነዚህ ምልክቶች በሰማያት ላይ ካስቀመጠ በኋላ ተከታትለው የሚመጡ ነገሮች ናቸው ማለት ነው። በጣም ዴድሊየስት የሆነ ስቶርም ከሁለት ሳምንት በፊት ተከናውኗል።

ወይ ሚሊየንስ አሜሪካውያን አደጋ ውስጥ ሊጥል የሚችል ነገር እየመጣ ይገኛል። ይህንም በተመለከተ እንግዲህ ብዙ ማስጠንቀቂያዎች እየተሰጡ ይገኛሉ። በአሜሪካ የተለያዩ ቦታዎች ላይ ይሄ ነገር ሊከሰት ስለሚችል አሜሪካውያን፣ ኢትዮጵያውያን ቤተሰቦቻችን እዚህ ማፕ አካባቢ ላይ ያላችሁ የአደጋው ጥሪ ደርሷል ማለት ነው። ስለዚህ ይሄ በቀጣዮቹ ጥቂት ቀናቶች ውስጥ የሚጠበቁ ነገሮች መካከል አንዱ ነው። ለማየት ያበቃቸዋል። ብዙ ዜናዎችን ትሰማላችሁ። በአሜሪካ ውስጥ እነዚህን ቦታዎች ላይ ከፍተኛ የሆነ የአደጋ ማስጠንቀቂያዎች እየመጡ ይገኛሉ። አንደኛው ከማርች 29 በኋላ ሊከሰቱ ከሚችሉ ነገሮች መካከል የተገኘ ነው። ሌላኛው እንግዲህ ከዚህ ጋር ተከታትሎ በተለይ ከማርች 29 2025 የታየችዋ አሁን ትላንትና ከታየችው የፀሐይ ግርዶች ከፊል የፀሐይ ግርዶች በኋላ በዓለማችን ላይ ሌሎች ሊከሰቱ የሚችሉ ነገሮችን ማስታወስ ያስፈልጋል። ከነዚህ መካከል ሰሞኑን በከፍተኛ ሁኔታ እየተነገረው ያሉት ማርች 26 2025 ጀምሮ እስከ ዛሬ ድረስ እየተነገረው ያሉት ከ300 ሚሊዮን በላይ ለሆኑ አውሮፓዊ ዜጎች ከፍተኛ ማስጠንቀቂያ ተሰምቷል። ይህም ማስጠንቀቂያ እየወጣ ያለው በተለይም የአውሮፓ መንግስታት የሰጡት ማስጠንቀቂያ ነው። ኢዩ ወይም የአውሮፓ ህብረት ቴልስ ደ ፐብሊክ ቱ ሆልድ 72 አወርስ ኦፍ ኢመርጀንሲ ሰፕላይስ። ይሄ እንግዲህ ስቶክ ፓይልስ እንዲያዘጋጁ ተደርገዋል። 72 ሰዓት ቢያንስ ሊያቆያቸው የሚችል ስቶክ ፓይል እንዲኖር ወይም ደግሞ ክምችት የምግብና የሚጠጡ ነገሮች ክምችት ያዙ ተብሎ ተነግሯል። በትንሹ 72 ሰዓት ሊያገለግላችሁ የሚችል ሊመጣ የሚችለውን ነገር አናውቅም ነው የሚሉት የአውሮፓ ኮሚሽን። በዚህ ብዙ ነገሮችን እየተናገረ ይገኛል። ኮንፍሊክቶች አሉብን ብሏል። ምናልባትም ለሦስተኛ ዓለም ጦርነት ስጋት ላይ ይገኛሉ። ሳይበር አታኮች ሊከሰቱብን ይችላሉ። ማስጠንቀቂያ ነው። ወይም ደግሞ የተፈጥሮ አደጋም ሊከሰት ይችላል በሚል ኒርሊ 450 ሚሊየን ሰዎች ለአውሮፓ ውስጥ የሚገኙ ሰሞኑን በጠቅላላ እቃ በመግዛት በከፍተኛ ደረጃ የዋጋ ንረትን ሊያመጣ የሚችል ነገር ሁሉ ተጨምሮበት እየተከሰተ ይገኛል ማለት ነው። እንግዲህ ወደ 27 ሀገራት የሚሆኑ ብዙዎቹም እንግዲህ ከዚህ ጋር ተያይዞ የዚህ አደጋ ፍራቻ ያለባቸው የአውሮፓ ሀገራት ከዚህ ከአውሮፓ ኮሚሽን የተላለፈ መልእክት ደርሷቸዋል ማለት ነው። እዚህም በተመለከተ ለምሳሌ ከደረሱት መልእክቶች መካከል አንደኛው ቱዴይ ኢዩ ላውንች ስኒው ፕሪፓርድነስ ስትራቴጂ አዲሱ የጦርነት የሚደረግ ዝግጅትን አከናውኗል በሚል እየተነገሩ ያሉ ዜናዎች ያሳያሉ። ይህም እንግዲህ ከማርች 29 በኋላ አለማችን ላይ ከተከሰቱት ከባድ ዜናዎች መካከል አንዱ ይገኛል። የአውሮፓ ኮሚሽን 450 ሚሊዮን በላይ ለሆኑ ዜጎቹ ፕሪፓሬድነስ ዴ የዝግጅት ቀን በማለት ሰዎች ሚበላ ሚጠጣ ይዘው ገዝተው ካሁኑ እንዲያስቀምጡ ማስጠንቀቂያ ሰጥቷል። ምንድነው የሚባለው ነገር? ስጋቶች ያሉባቸው ከፍተኛ ስጋት እየመጣ ይገኛል። ያም ስጋት በተለይ ከአውሮፓ ህብረት የመጡ ስጋቶች ናቸው። ምናልባትም ከሩሲያ ጋር ያለው ጦርነት ከፍተኛ ስጋት ይዞ እየመጣ ይገኛሉ፣ ውድ ቤተሰቦቼ። ለዛም የሚሆነውን ዝግጅት ዜጎቻቸውን ለማድረግ እየተጉ እንደሚገኙ የሚዲያዎቹ ዜናዎች ያሳያሉ። ከማርች 29 በኋላ ከተሰሙት ዜናዎች መካከል አንደኛው ቀጥሎ ሊከሰቱ የሚችሉት ይሄንን መሰረት ያደርጋል ማለት ነው። 450 ሚሊየን ሲቲዝንስ በጣም ቀላል አይደለም፣ በጣም ብዙ ህዝብ ነው እያዘጋጁ ያሉት። እንግዲህ ይሄን በተመለከተ ለሰባ ሁለት ሰዓት ማለት ኦልሞስት ለሶስት ቀን ድጋፍ ሊሰጥ የሚችል ሊያገለግል በትንሹ ምን ማሰብ ነው እንግዲህ ምግቡ አለ፣ የሚጠጣው አለ፣ የሚበላው አለ፣ የሚገዛው ኤሌክትሪክ ሲስተም አለ፣ የሆነ ባትሪዎች አሉ፣ ምናምኖች አሉ። ለሰባ ለሶስት ቀን ሙሉ ሊያገለግል የሚችል ነገር ስቶክ ፓይል አዘጋጁ ተብሎ ለአውሮፓውያን የተላለፈው መልእክት ከማርች 29 በኋላ ከተሰሙት ከባድ ቀጥሎ ከሚመጡት ከባድ ችግሮች መካከል አንዱ ሆኖ ተቀምጧል ማለት ነው። ሶስተኛው ከማርች 29 በኋላ የሚከሰተው ዓለም ላይ በጣም ከባድ ነገሮች ይጠበቃሉ። ከነዚህ መካከል አንደኛው በአሜሪካና በኢራን ያለው የፖለቲካ ፍጥጫ ይገኝበታል። የአሜሪካ ከፍተኛ የጦር ጀቶች በተለይም ደግሞ ስቲልዝ ሁለተኛ የሚባለው በጣም አደገኛ የጦር ጀት የሚገኘው በቀጥታ በኢራንና የሁቲ አማጺዎችን በቪ ቅርጽ ሊያገኛቸው በሚችል በህንድ ውቅያኖስ መሀከለኛ ክፍል አካባቢ ያለ በጣም በጣም አደገኛ ቦታ አንድ ደሴት አለች እና እዛች ደሴት ላይ ሆኖ ነው እያነጣጠረው ያሉት አሜሪካዎቹ። ምናልባትም በአጭር ጊዜ ብዙ ነገር ሊከሰት እንደሚችል እየጠበቀ ይገኛል። ማርች 29 2025 ይሄ የፀሐይ ከፊል ግርዶች ከተከናወነ በኋላ ከሚጠበቁት ነገሮች መካከል አንዱ በአሜሪካና በኢራን መካከል ያለ የጦርነት ፍጥጫ ነው። ኢራን እንግዲህ ከዚህ ቀደም የቀረበላት ጥሪ ያለ ኔጎሽሽን ከኒውክሊየር ጦር መሳሪያው ጋር ተያይዞ ድርድር እናርግ የሚል የትራምፕ ማስጠንቀቂያ ደብዳቤ ደርሶት እንደነበረ ይታወቃል። ዛሬ ኢራን ኦልሞስት ሪጀክት አድርጋለች፣ ቀጥተኛ የሆነ ኔጎሽሽን አላረግም በሚል ማለት ነው። ይሄ እንግዲህ የሚያሳየው በጣም በርካታ ነገሮችን ነው። ቀጥተኛ ኔጎሽሽን ወይም ቀጥተኛ ድርድር አላረግም የሚለው ነገር ብዙ ነገር ሊያበለሻሽ እንደሚችል እየተነገረ ይገኛል። የኢራኑ ፕሬዝደንት እንግዲህ ዛሬ እሁድ ነው ይህንን ያሳዩት ማለት ነው። በቀጥታ ከአሜሪካ ጋር የሚደረገውን የኒውክሌር ፕሮግራም ውይይትንና ድርድርን ተመልክቶ አልቀበልም የሚለውን ነገር ለፕሬዚዳንት ትራምፕ በግልጽ አሳውቀውታል። እንግዲህ ፕሬዚዳንት ሞሱድ ፕዜሽኪያን የሚባሉት የኢራኑ ፕሬዚደንት በዚህ በዚህ ላይ መሰረት አድርገው የሰጡት ማብራሪያና ሀሳብን እንደምትመለከቱት ብዙ ጊዜ በቴራን የኒኩሌር ዲል ወይም የኒኩሌር ጦርነት ስምምነት ተብሎ የሚታወቀው በ2018 የነበረው ነው። ይህንን ስምምነት በተመለከተ ብዙ ነገሮች እንዳፈራረሱት ይታወቃል። ከዛ በኋላ በጣም ጠንካራ የሚባል ስምምነት አረጋለሁ ብለው ትራምፕ ያስባሉ። እቺ ሀገር ደግሞ ራሷ ኢራን ይዛት የመጣቻቸው ሁሉም ሀሳቦች ስትመለከቱ በግልጽ አሁን ለአሜሪካ ጠላትነት ያለው በተለይም ደግሞ ቋሚ በሆነ ለእስራኤል ያላትን ጠላትነት የምትገልጽበት በጣም በርካታ ነገሮች እንዳሉ ይታወቃል። እና ትልቁ ፍራቻውም ይሄ ነው። የአሜሪካን ሀገር ትልቁ ፍራቻ ኢራን እነዚህን ኒኩሌር ጦር መሳሪያዎችን እንግዲህ ከዚህ ሰሞኑን እንደሰማነው በቀናት ውስጥ ማስተዳደር ወይም ደግሞ በቀናቱ ሲዘን መምጣት እንችላለን የሚለውን ነገር በተመለከተ ለአሜሪካዎቹ በጣም ድንጋጤ ነው፣ በተለይ ለፕሬዚዳንት ትራምፕ። ስለዚህ ይህንን ማስጠንቀቂያ ሰጥታ እንደገናም ደግሞ ምናልባትም ሊኖራት ይችላል የሚለው ስጋትም በሁሉም ዘንድ የሚታወቅ ነው። ይህንን ማድረግ ከቻለ ነገርየው በጣም ከባድ ነገር ውጤት ይዞ ሊመጣላቸው ይችላል። ያ ማለት በሀገሪቱ ውስጥ ያሉ ትላልቅ ያሉ የኒውክሌር ጦር መሳሪያ ማብላያ ተቋማቶቻቸውን በጠቅላላይ የኢራኖቹን ማደባየት እችላለሁ መምታት ይችላለሁ ብለው ያሰቡበትን በጣም ታዋቂ የሚባል ስቲልስ ሁለት የሚባለውን የቦምብ ጫኝ ሰብሮ ድልድይ፣ ድንበር እንደገናም ደግሞ በተለይ የተቀበሩ ቦታዎችም ሁሉ ሳይቀር ኮንክሪቶችን ሰባብሮ ገብቶ ጠልቆ መምታት የሚችል ትልቅ ጦር መሳሪያ መሸከሚያ አጀቷን አሜሪካ ያዘጋጀችበት ዋነኛው ምክንያት ይሄ ድርድር እንደማይሳካ አርጋ ስላመነች ነው። ፕሬዚዳንት ትራምፕ ደግሞ ለዚህ የሚሆነውን አካሄድ በከባድ ደረጃ እጅግ እጅግ በጣም በሚያሳዝን ደረጃ ሊያረጉት የፈለጉትን ነገር በተመለከተ የሚያስደነግጥ ነገር አከታትሎ ሊመጣ እንደሚችል እየታየ ይገኛል። እንግዲህ አሁን ባለበት ሁኔታ አሜሪካዎቹ ከሁቲ አማጺዎቹ ጋር እየተጠዛጠዙ ነው የሚገኙት። በጣም ከፍተኛ የሆነ የጦርነት ስሜቱ አካባቢውን ወጥሮት ያለበት ጉዳይ እንደሆነ እናያለን። ከዚህ ከማርች 29 2025 በኋላ ዓለም ላይ እየተከሰቱ ካሉ ጉዳዮች መካከል አንዱ ይሄ የፈጠጠ ነገር ፊት ለፊታችን ላይ ተጋርዶ ተቀምጧል። ያም ማለት ነው ዓለማችንን ጎትቶ ወደ ጦርነት ይዞ ሊገባ የማይችልበት ምንም ምክንያት የለም እየተባለ እየተነገረ ነው ያለው። ስለዚህ ነገሮችን መንፈሳዊ እይታ አርጎ ፈልቅቆ ማየት እጅግ በጣም ተገቢ መሆኑን ማየትም ማወቅ ያስፈል ይፈልጋል። ስለዚህ ይሄ በአሜሪካና በኢራን መካከል አፍጥጦ የመጣው ጦርነት አሜሪካን ዋጋ ሊያስከፍላት ኢራንንም ዋጋ ላያስከፍላት እንደሚችል እየተነገረ ይገኛል። እንግዲህ ዛሬ ባለበት ሁኔታ በየመን አሜሪካ ብዙ ስትራይኮችን ላውንች አርጋለች፣ መታለች፣ ደብድባለች። ያም ደግሞ የሞቱ ሰዎችን ራሱ ሪፖርት ተሰምተዋል። ይሄ ባለበት ሁኔታ ላይ ብዙዎቹን ነገሮች መቋቋም የሚቻልበትን ትልቁን ጥበብ በተመለከተ አሜሪካዎቹ እየሰሩት ያሉት ነገር ምናልባትም ጦርነቱን አጋግሞ አፋፍሞ ይዞ ሊሄድ ይችላል ወደ ሌላ አቅጣጫ ተብሎ እየተነገረ ነው ያለው። ይሄ በጣም አንዱ ትልቅ ነገር ነው፣ ከማርች 29 2025 በኋላ በዓለማችን ላይ እየተከናወኑ ካሉት እነዚህ ጉዳዮች መካከል። ስለዚህ የዚህ የኢራንና የአሜሪካ ፍጥጫ በግልጽ ተፋፍሞ ተጋግሞ መቀጠሉ እንዳለ ሆኖ፣ ጎን ለጎን ደግሞ ሌላ ችግር ተከስቷል። ያው ምንድነው ያልተጠበቀ ነው፣ ግን አሁን ባለበት ሁኔታ ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ በግልጽ የተናገሩትና ያሳዩት ነገር በፑቲንና በአሜሪካ መካከል ያለው ችግር ያው ዩክሬን ተመልክቶ ማለት ነው። የሰላም ስምምነቱን ለማምጣት ፕሬዚዳንት ትራምፕ ሆፕ ነበራቸው። ነገር ግን ጉዳዩ በዛ ሁኔታ ላይ አይደለም ያለው። ፕሬዚዳንት ትራምፕ እንደተናገሩት ራሺያ ኩድ ቢ ድራጊንግ ደር ፊትስ ብሏል። ራሺያንስ ነው ያለው፣ ራሱ ሳይሆን ብሎ ነው የተናገረው ፕሬዚዳንት ፑቲን ብሎ ለመናገር ቃል በቃል አልፈለገም። ምክንያቱም ጓደኛዬ ነው ወዳጄ ነው ሲል ቆይቷል ትራምፕ። ነገር ግን አሁን ባለበት ሁኔታ ቭላድሚር ፑቲን ኩድ ቤ ትራይንግ ቱ ዲሌይ ኤ ፉትረስ ዊዝ ዩክሬን፣ ከዩክሬን ጋር የሚደረገውን ስምምነት ሊያዘገየው እንደሚችል የአሜሪካው ፕሬዚደንት ባለፈው ገልጸውታል ማለት ነው። ከዚህ በኋላ ያለው ከማርች 29 በኋላ ያለውን ነገር ስታዩት በዓለማችን ላይ በዩክሬንና በሩሲያ መካከል ሰላም ሊመጣ ይችል ይሆናል ብሎ የሚገመተው ነገር ላይም ፕሬዚዳንት ፑቲን እግሮቻቸውን ጎትተው ወደኋላ እየወሰዱ እንዳዘገዩትም ጭምር እየተነገረ ነው የሚገኘው። ይሄም በተመለከተ እንግዲህ ራሻ ወንስ ቱ ሲ አኔንድ ግን ብዙ እየቀረቡ ያሉ ነገሮች ጦርነቱን ሊያዘገየው ወይም ደግሞ የሰላም ስምምነቱን እንዳይፋጠን ሊያደርገው እንደሚችል እየተነገረ ይገኛል። ይሄ ባለበት ደረጃ እንግዲህ ዓለማችን ወዴት አቅጣጫ እየሄደች እንደሆነ በደንብ አድርጎ ማየት ያስፈልጋል። ይሄ የፀሐይ ግርዶች ከተከናወነ በኋላ በዓለማችን ላይ እንደ ስጋት ከሚታዩ በጣም በርካታ ነገሮች መካከል አንዱ ይሄ ሆኖ ታዩታላችሁ። እንግዲህ ክቡራትና ክቡራን የሣድሱ ቤተሰቦቻችን ሁልጊዜ ማሰላሰልም ማወቅም ያለብን እግዚአብሔር ያለ ምክንያት ነገሮችን አያደርግም። እያንዳንዱ በምድራችን ላይ የሚከናወኑ ነገሮች በጠቅላላ በእግዚአብሔር እውቅና ውስጥ ያሉ ናቸው። ስለዚህ አምላካችን እነዚህን ነገሮች ሲያደርጋቸው ወይም ደግሞ እንደዚህ አይነት ለውጦች ሲመጡ ሁልጊዜ መንፈሳዊ ንቃት እንዲኖረን ፈልጎ ነው። ስለዚህ ሁልጊዜ ልንተጋ ይገባል፣ ልንጸል ይገባል፣ ልንበረታ ይገባል፣ እግዚአብሔርን ድምጽ እየሰማን ልንሄድ ይገባል። በዘመኑ ፍጻሜ ውስጥ እንዳለን ሰዎች በሰማይም በምድርም የሚከናወኑ ምልክቶችን ጠቅላላ እያየን መንፈሳዊ አእምሯችንን እንድናሳድግ የሚያደርገውን ጥረት መስራት ተገቢ መሆኑን መጠቆም ወዳለው። ስለዚህ እንድትነቃቁ ወይም እንድትበረታቱ የመረጃ አካፍያቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ከእግዚአብሔር ከአባታችን ከጌታን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ሁኔታን አይቶ አይናገርም፣ ግን ሊሆን ወይም ሊመጣ ያለውን አስቀድሞ ነግሮናል። ይህ መልእክት እግዚአብሔር አምላክ የተናገረው በ2022 በአውሮፓ አቆጣጠር ኖቬምበር አካባቢ ላይ ነው። ሀሳቡ ደግሞ እግዚአብሔር አምላክ የተናገረው ጦርነቱ ራሽያና ዩክሬን አንዱ አሸናፊ አንዱ ተሸናፊ በሚሆንበት ሰላም እንደሚሆን ስምምነት እንደሚመጣ ግን ምን ያህል እንደሚቆይ ባናቅም ግን እዚጋቤን አምላኪን ተናግሯል። አሁን ደግሞ ሊመጣ ወይም ሊሆን ከተነገሩ ትንቢቶች የእግዚአብሔር ቃል ለኢትዮጵያውያን ዲያስፖራዎች ሰው በሰላም ሊኖሩበት የማይመችበት ጊዜ ሊመጣ ስለሆነ ቀኑ ወይም ጊዜው ሳይደርስ ከአሁን ጀምሮ እንድትጸልዩ፣ በሰላምና በሰዓቱ ወደ ሀገር ቤት እንድትመለሱ፣ በልባችሁ እና በሀሳባችሁ እንድትዘጋጁ መንፈስ ቅዱስ እግዚአብሔርን እየጠየቃችሁ ወደፊት ትንሽም ቢሆን በሀገራችሁ ምድር ላይ በራሳችሁ ስም እንድታደርጉ ዘንድ በጌታ ፍቅር ትጠይቃላችሁ።